ምርጫ ስትደርስ ዝም ብሎ የነበሩ በኢትዮጵያ ፖለቲካ ውስጥ የነቃ ተሳትፎ ያልነበራቸው በልሂቃን ዘንድ ምንም እንትን የሌላቸው የሆኑን ሰዎች ይመጣሉ። ድል የሌለው ከድል ነው የሚያዘገይ። ጽዳት የሌለው እሱ ስለማይጸዳ አንተ ሊያቆሸሽ ነው የሚታገልም። በቋንቋ የተወሰነው ፌዴራሊዝማችን በእኔ እምነት በጣም በርካታ በሽታዎችን ወልዷል። እንግዲህ አሁን ለዘመናችሁ የታገላችሁለትን ሀሳብ ኢትዮጵያዊነት ያላችሁትን ሀሳብ ምናምን እናንተ አሁን በኤርተኛው ሆናችኋል፣ እግ ለይቶላችኋል በቋንቋ እንትን ብላችሁ ብሔርተኛ ሆናችሁ ለሆነ ብሔር ምናምን የምናጨበጭበው ነው የምትሉት። አክቹዋሊ እናንተ ብሔር የላችሁም። ብሔራችሁ ከእርሳችሁ ነው። የእናንተ ብሔር ከአንጀት እስከ ጨንጓራ የዱረት ፖለቲካ ነው። ባይዘዌ ወያኔ የብሔር ፖለቲካ ክልላን ስትከልል እንዲባላ፣ እንዲባላ፣ እንዲጣላ፣ እንዲጣላ፣ እንዲጠፋ፣ እንዲጠፋ፣ እንዲናከስ፣ እንዲናከስ የምትፈልገውን በብሔር መዋቅር ክልልንን ክልል ክልልንን ይላሉ። ከዛስ ሌባ ነው የሚበዛው። ይሄ ወያኔ በጥብጣ የጋተችን የዘር አተላ የዘር ጌሾ የዘር ጠጅ አስክሯቸው በብሔርተኝነት አምቡላ ጠንብዘው ሀገርን በሞት ዲስኮ የሚበጠብጡ የመሐል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳርቤ በማራኪ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ የያዘውን ብሎክ ከባለ አንድ መኝታ ከ75 ካሬ ጀምሮ እስከ ባለ 3 መኝታ 146 ካሬ የተለያዩ የካሬ አማራጮች አቅርበናል። ለ10 ቀን በሚቆየው ዲስካውንታችን 100% ለሚከፍሉ ደንበኞቻችን 40% ቅናሽ የምናደርግ መሆኑን በደስታ እያሳወቅን እንዲሁም በሌላ የክፍያ አማራጭ 10% ከፍለው ቀሪውን ያለምንም ዋጋ የዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪ የንግድ ሱቆችን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት ጂ+5 ቅንጡ የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴመር ሪል ስቴት ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልን። ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ አላችሁ? ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። እንደተለመደው አበይት ዕለታዊ ፖለቲካዊ ጉዳዮችን እንዲሁም ደግሞ መጻ የኢትዮጵያ ፖለቲካ እውነቶችን በራሳችን እይታ በራሳችን መንገድ የምንፈትሽበት ፕሮግራማችን እንሆ ዛሬ ወደ እናንተ መድረሱን ጀምሯል። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አርጋችሁ መጀመራችሁን ግን እርግጠኛ ሁኑ። ታላቁ ጅማሮ ታላቁ የምስራች እጅግ ታላቅ የምስራች እጅግ ታላቅ ደስታ ነው ለእኔ ይሄ። እንዲሁም ደግሞ ሌላ የተጀመረውን እጅግ ፈጣን ድንቅ መንገድ የምንበረብርና የምንፈትሽ ይሆናል። ከዛ ፊት እነ ወይዘሮ ኬሪያ ኢብራሂም ወደ ፖለቲካው አለም በስምረት በኩል ሊመለሱ እንደሆነ ተናግረዋል። ይበል የሚያሰኝ ነው። አንድ ጉዳይ ዛሬ በስፋት እንመለከታለን። የምርጫ ቦርድ እንግዲህ ምርጫ ቦርድ የፓርቲዎች ምዝገባ በጣም በፍጥነት ሊጀምር ነው። ከዚህ ቀደም ሳነሳላችሁ እንደነበረው በተለይ በሚቀጥሉት ስድስት ወራት ይሄ የፓርቲዎች ምዝገባ፣ የፓርቲዎች እጩነት ምናምን እስኪመዘገብ ድረስ ሻዕቢያና የሻዕቢያ ተላላኪ ህውሓትና ሌሎችም በተለይ በትግራይ ክልል ምርጫው ከመደረጉ በፊት ውጥንቅጥ ለመፍጠር በጣም በርካታ ጥረት ያደርጋሉ። መጪውን ስድስት ወራቶች በጣም መንግስት ሻርፕ ሆኖ ነገሮችን መከታተል አለበት ስንል ነበር። እንደ ውዝጊሀር ሲረዳን ይመስለኛል፣ ይሄ ጊዜ ሊያጥርልን ነው። ስድስት ወራቱ ሊያጥርልን ይመስለኛል። ለምን በሉኝ። አስቀድሞ ምርጫ ቦርድ የፓርቲ ምዝገባ ሊያካሂድ ነው። በጣም አሪፍ ይመስላል። ቶሎ ልንለይ ነው። ማን በትግራይ ክልል መወዳደር እንደሚችል እንደማይችል አስቀድሞ ቁርጡ ሊታወቅ ነው ማለት ነው። አትሊስት ለምኑም ለምኑም ሊለይ ነው። አዎ፣ ዩኒቨርስ ለኢትዮጵያ ታዳላለች ብዬ አምናለሁ። እንደለመደችው ዩኒቨርስ ለኢትዮጵያ ልታዳላላት ሊሆን ይችላል። አላውቅም እንግዲህ፣ አላውቅም፣ እንደዛው ሊሆን ይችላል። እኔ ምንም ነገር የለም። ብቻ ግን ምርጫ ቦርድ እንደዛ ሊያደርግ ነው። እጅግ ትልቅ ጅማሮ ነው። አሁን እንግዲህ ምርጫ ቦርድ የፓርቲ ምዝገባ ሊጀምር ነው። የማናውቃቸው እገጨ መገጨ ፀገጨ፣ ጨነገጨ ምናምን የሚባሉ ፓርቲዎች ከየት እንደነበሩ በማይታወቅ ሁኔታ ይመጣሉ፣ አበላቸውን ይልሳሉ። ሌላ አዲስ ታምር አይኖርም። ይገርመኛል። እኔ የት የት ከድሞ እንደሚመጡ በአምስት ዓመታት ውስጥ ፖለቲካ ውስጥ የሚናኘው ታጣቂ ፈንጣቂ ምናምን ጫካ ገቢ ጫካ ወራጅ ጫካ ወጪ ለፍላፊ በቃ ምንድነው የሚባለው? ይሄ ቅዳሴ ሲያልቅበት ቀረርቶ ሞላበት አይነት ነገር ነው የሚከናወን ሁልክ ምርጫ ስትደርስ ዝም ብሎ የነበሩ በኢትዮጵያ ፖለቲካ ውስጥ የነቃ ተሳትፎ ያልነበራቸው በልሂቃን ዘንድ ምን ምንትን የሌላቸው የሆኑን ሰዎች ይመጣሉ። እነሱ ነው የሚያውቁት የት እንደሚቀመጡ ነው፣ እኔ አላውቅም። ብቻ ይመጣሉ። እሱም በራሱ ግን ይበል የሚያሰኝ ነው። ይዘ አንድ ጥሩ ነገር ነው። በሀሳብ በምርጫ ግን በሌላውም አመት አክቲቭሊ ብትንቀሳቀሱ፣ የሀሳብ ፖለቲካ እንዲገንድ ብታደርጉ፣ ታጣቂና ፈንጣቂ ሀገር ላይ ከሚጨፍርባት እናንተ የተወሰነ ጥሩ የሚባሉ እንትኖችን ብታደርጉ በጣም አሪፍ ነው ብዬ ነው የማምነው። እኔና ቤቴ እንደዛ ነው የምናምነው ለማለት ነው፣ በክፋት እንዳትረዱብን እና ምርጫ ቦርድ አብዛኛውን ነገር ዲጂታል እንደሚያደርግ ገልጿል። ሕውሓቶዬ መሽቶባታል፣ በቃ መሽቶባታል። እንግዲህ አሁን በፍጥነት ተሰርዛለች፣ ስለዚህ መወዳደር እንደማትችል ተስፋም እንደሌላት እናያለን። እሷ ነገሮችን አበጣብጣ በጥብጣ ምናምን ምርጫ አስቀርታ ከዛ በትግራይ ፖለቲካ ውስጥ የመሳተፍ ዳግመኛ እድሏን አንግባ ተመልሻ ይመጣለሁ የሚል ቁማር ነው የቆመረችው። አስመራ የላከቻቸው ሰዎቿም እሱን ነው የተማከሩት። ነገር ግን በጦርነትም በምናምኑ ለማስፈጸም እንትን ለማለት ይሞክራሉ። ኢሳያስ አሰብስፏል። አሁን በቅርቡ ከሚካሄደው የህዳሴ ግድብ ምርቃት ጋር ተያይዞ ባይዘው በጣም በርካታ ነገሮችን ለመስራት ሊያስቡ ይችላሉ፣ ለማስቀረት ደጋግሜ እንዳልኳችሁ ድል የሌለው ከድል ነው የሚያዘገየ ጽዳት የሌለው እሱ ስለማይጸዳ አንተን ሊያቆሸሽ ነው የሚታገል። እሱ ስለማይጸዳ አንተን ለማቆሸሽ ነው የሚለፋው። አንተን ካላቆሸሸ፣ አንተን ካላደከረተህ፣ አንተን ምናምን ካላደረገህ የኖረ አይመስለውም የኖረ አይመስለውም። እና እንዲህ አይነት አካላቶችን ጥቂት በማይባል ደረጃ ማየት፣ ጥቂት በማይባል ደረጃ መመርመር አስፈላጊ ነው አስፈላጊ ነው። በጣም ትልቅ በጣም ከፍ ያለ ነው የሚሆነው ማለት ነው። እና እሱን ማየት በጣም ወሳኝነት ይኖረዋል። ሌላኛው የዛሬው አበይት ጉዳይ ታላቁ የምስራች ታላቁ ብስራት ነው። እጅግ ከፍ ያለው ብስራት የፌዴራል ጸጥታ ተቋማት ለሀገራዊ ምክክር ኮሚሽኑ ለመወያያነት ያቀረቡት ሰነድ ጂኦግራፊካል ከለላ በሽታችንን የሚያጠፋ በጣም በርካታ በሽታዎቻችንን የወለደው እንደምታውቁት ወያኔያዊው የክልል መዋቅር ነው። ወያኔያዊው የክልል መዋቅር በጣም በርካታ በሽታዎቻችንን ወልዷል። ፌዴራሊዝም፣ ራስን በራስ ማስተዳደር ጥሩ ነው ግን። በቋንቋ የተወሰነው ፌዴራሊዝማችን በእኔ እምነት በጣም በርካታ በሽታዎችን ወልዷል። እንግዲህ አሁን ላለፉት ረጅም ዓመታት ረጅም ሳይሆን ረጅም በቃ ሰባት ዓመት ምናምን፣ ከዛም በፊት አብይ ወደ ሥልጣን ከመምጣቱን በፊት ጂኦግራፊካል ክልል የብሔር ፖለቲካ ነው፣ ብሔር ከለላ ነው ችግር የፈጠረው ምናምን ሲሉ የነበሩ ሰዎች እንግዲህ አሁን ምን ትሉ አሁን ምን ትሉ? በጣም ይህንን ጥያቄ ከመቅረቡ በላይ በጣም ደስ የሚያደርገው ነገር ከፌዴራል ጸጥታ ተቋማት መቅረቡ ነው። በአንድም በሌላ ምናልባት የተሰሚነት እድል ያገኝ ሆን ይችላል። ለምክክር እንኳን ከፌዴራል መንግሥት ተቋማት መቅረቡ በጣም አሪፍ ነው። ከፌዴራል ጸጥታ ተቋማት መቅረቡ አሁን ምንድን ነው የምትሉት? እንግዲህ አሁን ለዘመናችሁ የታገላችሁለትን ሀሳብ ኢትዮጵያዊነት ያላችሁትን ሀሳብ ምናምን እናንተ አሁን ብሔርተኛ ሆናችኋል። እንግዲህ ለይቶላችኋል። በቋንቋ እንትን ብላችሁ ብሔርተኛ ሆናችሁ ለሆነ ብሔር ምናምን ነው የምናጨበጨበው ነው የምትሉት። አክቹዋሊ እናንተ ብሔር የላችሁ ብሔራችሁ ከእርሳችሁ ነው። ብሔር የላችሁ ብሔር አላችሁ እያላ ምንም እናንተ የእናንተ ብሔር ሆድ ነው። የእናንተ ብሔር ከአንጀት እስከ ጨንጓራ የዱለት ፖለቲካ ነው። ከአንጀት እስከ ጨጓራ የዱለት ፖለቲካ ነው። የዝውለት ፖለቲካ ነው። እንግዲህ አሁን ምን ትሉ ብሎ መጠየቅ በጣም አስፈላጊ ነው። በስተ መጀመሪያ አብይ ለስልጣን እንደመጣ ይህን አላደረገም፣ ይህን አላደረገም። ለምንድነው ቶሎ ብሎ ጂኦግራፊካል እንትን ያላለው ምናምን ምናምን አረተው እናን ሰዎች ህግ ይጣረናል፣ አዋጅ ይጣረናል፣ ምን ይጣረናል። በጊዜ ሄደ ተነጋግረን በሪፍረንደም ከተስማማን ተብሎ ነበር። ጊዜ ለኩሉ ጊዜ ለኩሉ ብሏል። አሁን ይህ ሐሳብ ለምክክር ኮሚሽኑ ጠረጴዛ ላይ ተቀመጠ። በጣም በርካታ በሽታዎቻችንን ያድንልናል። አንደኛ የብሔር ፖለቲካን ያሳሳዋል። ያሳሳዋል። ስር ሰዷል። ስር ሰዷል። በጣም አስፈሪ ነው። በጣም ነው የሚያስፈራኝ እኔ። አንዳንድ ብሔርተኝነት ያስፈራኛል። ያስፈራኛል። አሁን አንዳንዶች ይህንንም ይቃወማሉ። ይህንንም ይተቻሉ ምክንያቱም ከፌዴራሊዝሙ ጋር ከዛ ጋር እንትን ይጻርናል ምናምን ወያኔም ብትሆን ሙሉ በሙሉ የብሔር ፖለቲካን እንትን አላለችም አልተገበረችም። ለምሳሌ አሁን በደቡብ ኢትዮጵያ በደቡብ ክልል ደቡብ ብላ በደቡብ ውስጥ ሀምሳ ምናምን ብሔር አኖራለች። ያንን ካደረገች ሰሜን ተብሎ ሀያ ሰላሳ ሀያ ሰላሳ ምናምን ብሔሮች አንድ ላይ መኖር እንዴት ይከብዳቸው? አይከብዳችሁ እና ብርዝ ነበረበት። ባይዘዌ ወያኔ የብሔር ፖለቲካ ከልላን ስትከልል እንዲባላ እንዲባላ እንዲጣላ እንዲጣላ እንዲጠፋ እንዲጠፋ እንዲናከስ እንዲናከስ የምትፈልገውን፣ ምንድን ነው የምታደርገው? በብሔር በስሙ ነው የምትከልለው። ሌላውን በአቅጣጫ ምናምን ነው። በጣም ቴክኒካል የሆነ እንትን ያደርጋል አሁን ይሄ በጂኦግራፊካል መዋቅር ባይዘዌ ሌባ ከመቀነስ አንጻርም ቀላል የማይባል ድርሻ ይኖረዋል። ሰብሰብ ሀብት ከመሰብሰብ የተበታተነን ሀብት ወደ አንድ ከማምጣት። አሁን ይሄ ለምክክር ኮሚሽን ገና እየቀረበ ነው፣ ግን ጅማሮ ራሱ ትልቅ ብስራት ነው። ጅማሮ ራሱ አሁን ይሄ በብሔር መዋቅር ክልልንን ክልልንን ክልልንን ይላሉ። ከዛስ ሌባ ነው የሚበዛው ሌባ ነው የምታበዛው። ያየነው ነው ፕራክቲካሊ፣ ድቅቅ ነው የሚያደርገው። በአንድም በሌላ ቢሮክራት ስታበዛ፣ ቢሮክራሲና ቢሮክራት ስታበዛ ሌባ ነው የምታበዛው። ሁለት፣ ሶስት፣ አራት ሰዎች ቤት ይነዳሉ ፕራዶ ይነዳሉ። ጠቅላይ ሚኒስትሩም ከዘቢት ሲናገሩት እንደነበሩ ሌላ ጠብ የሚል ክንድር ስለሆንክ ከሰማይ የሚወርድ መና የለም። የመሃል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳር ቤት በማራኪ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ ያለን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ የያዘውን ብሎክ ከባለ አንድ መኝታ ከ75 ካሬ ጀምሮ እስከ ባለ 3 መኝታ 146 ካሬ የተለያዩ የካሬ አማራጮች አቅርበናል። ለ10 ቀን በሚቆየው ዲስካውንታችን 100% ለሚከፍሉ ደንበኞቻችን 40% ቅናሽ የምናደርግ መሆኑን በደስታ እያሳወቅን እንዲሁም በሌላ የክፍያ አማራጭ 10% ከፍለው ቀሪውን ያለምን ዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪ የንግድ ሱቆችን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት ጂ+5 ቅንጡ የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴመር ሪል ስቴት ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ አሁን በቋንቋ ተከልለን እንኳን መስማማት ያልቻልን ሰዎች በጂኦግራፊ ስንከለል አንባላም ወይ ሲባል ስጋት ሊኖር ይችላል። ምክንያቱም በዚህ ውስጥ በዚህ በብሔር ከለላ ውስጥ ጽናን ኢኮኖሚ የገነቡ፣ አቅም የገነቡ፣ መዋቅር የገነቡ የሆኑ የሆኑ ሰዎች አሉ። የምትነካው ጣታቸውን፣ የምትቆርጠው እጃቸውን፣ የምትዘጋው ጉሮሯቸውን፣ ዝም ብሎ አያይውም። ቀውስ ለመፍጠር ይጣጣራሉ፣ እክል ለመፍጠር ይታትራል። ቀላል አይሆንም። አትሊስት ግን እነሱን ብንታገል ይሻላል። ሀብት ይሰበሰባል። እንደ እኛ እኮ ያስቀኛል እኮ። ማለት ይሄ ብሄር እንትን የሆነ ሀገር ሀገርነት እንዲሰማን አርጎናል። ታውቃለህ። የሆነ ሆነ እንትን ካለ ከሌላ ሀገር የመጣ ከሌላ ሀገር የመጣ ዲዝኔስ እያየሁት ያለሁት ከባድ በሽታ። ማለት ይሄ ወያኔ በጥብጣ የጋተችን የዘር አተላ ይሄ የዘር ጌሾ፣ የዘር ጠጅ አስክሯቸው በብሔርተኝነት አምቡላ ጠንብዘው ሀገርን በሞት ዲስኮ የሚበጠብጡ የሆኑ አተላ አተላ ያውኑ ሰዎች አሉ። ታውቃለህ በጣም ይገርመኛል። እኔ በዚህ ዘመን በቃ በዘር አተላ ሰክረው እንዲህ ይላ ይላል። ወዳጄ እኔ እኮ አንዳንዱ ያስቀኛል። በቃ የሆነ የበዘር ና እንትን ውስጥ ገብቶ ምናምን። ኧረ እባክህ እባክህ አንዱን ወርቅ አንዱን ጨርቅ ምናምን የሚያደርግበት ሜንታሊቲ ይገርመኛል። ይህ መሰበር አለበት። ያውን የአዲስ ክልልነት ምናምን ምናምን አዋጣም ማለት አየነው፣ አየነው ክልልኑን መዋቅር ምና ይባለውን መንግስት ፈቀደል። አሁን የሲዳማን የአምሳ ምናምን ዓመት የክልልነት ጥያቄ መንግስት መለሰ። ከዛ ስ ነው ጥያቄው ሄደየው፣ ደቡብ ምዕራብ ኢትዮጵያ ሄደየው ምዕራብ ኢትዮጵያ ሄድና፣ ያው ምንም ልታደርገው አትችልም። ቢሮክራሲና ቢሮክራት ስታበዛ ሌባ ነው የምታበዛው። አሁን ይሄ ለእኛ ትልቅ ጅማሮ ነው። ትሰበስባለ አንድ ሰው ወደ መሀል ሀገር ወደ መሀል ሀገር ወዳለ ወደ ሀገሪቱ ዋና ከተማ ሲመጣ የአምስት አራት ክልል ዋና ከተማ አቆራርጡ ነው የሚመጣው። ከኒማጅን ምን አይነት ሜንታሊቲ ነው አሁን? ምን አይነት ስራ ነው አላውቅም እኔ አይገባኝም። ይህ ክልል አንድ ሀገር ይኖሽ ፌዴራሊዝም ሲስተምን ግን ይሄ ጂኦግራፊካል የሚባለው አትሊስት ያሳሰዋል። ይህንን በሽታ ጥቂት በማይባል ደረጃ መስመር ያስይዘዋል። ይሄ ለእኛ ታላቅ ጅማሩ ነው። ለኢትዮጵያ ጠላቶች ደግሞ ትልቅ መርዶን የሚጠቀሙበትን አንዱን እንትን እንትን ይልባችኋል፣ ያከሽባቸዋል። ቀላል ይሆናል፣ ቀላል አይሆን አሁን ህገ መንግስቱ ላይ ማሻሻል እንዲደረግና ውይይት እንዲደረግ የፌዴራል መንግስት ተቋማት አጀንዳ አቅርበዋል። በጣም አሪፍ አይታል። በጊዜ ሂደት ጥያቄያችን ይመለሳል ስሉ ታይም ሀሳቦች መሬት ይይዛሉ ሲባል አልሰማሉ። እነሱ አብይ እንደመጣ አንዳንዶቹ አብይ እንደመጣ ቤተ መንግስት እንደገባ ምንትን ህገ መንግስቱን ቅድድ ቅድድ ቅድድ፣ ያው እንኩ በቃ ቀደድኩላችሁ፣ ቺርስ እና እንዲላቸው ነበር የጠበቁት። ሀገር በደቡ አይመራም። ጊዜ አለው፣ ስሌት አለው፣ መንገድ አለው። አሁን ይህ ምክክር ኮሚሽን ከመንግስት ቀርቧል። በጣም አሪፉ ነገር ከመንግስት መቅረቡ ባይ ዘ ወይ አትሊስት መንግስት እድሎ ቢሰጠው፣ ህዝብ ቢነጋገር፣ ህዝብ በዚህ ላይ ውሳኔ ቢሰጥለት፣ ሬፍረንደም ቢያደርግለት፣ እሱ ዝግጁ ነው ማለት አስፈጻሚው አካል የምክክር ኮሚሽኑ ይሄን ተመካከር ያለው ይሄን አስፈጽም ብሎ የሚያመጣለት አካል ይህንን ማድረግ ይሻላል ማለት ነው። በአንድም በሌላ እኔ እዚህ ምክክር ኮሚሽን ውስጥ መጥተህ ብትነጋገር ይሻላል ለአብዛኛው ምለሱ ነው። ይሄንን ስላቃችሁን አቁማችሁ ማለት ነው። ይሄንን ስላቃችሁን ትታችሁ ወደዛ መመለስ አለባችሁ። እናንተ ብትነጋገሩም ባትነጋገሩም ግን ኢትዮጵያ እየመከረች ነው። አሁን አንዳንዶቹ ኢትዮጵያውያን እንደዚህ ስሩ ታይም ኢትዮጵያን ሰቅዘው የያዙ በሽታዎችን ለማዳን ይነጋገራሉ ለኢትዮጵያ ፈውስ በሚሆኑ ሀሳቦች ላይ ይነጋገራሉ እና ጅሬስ ምን ያደርጋሉ እና ጅሬማ የጠላት ምክር እየመከሩ ነው ልክ የገዛ ሀገራቸው ላይ የጀርባ እንትን ሆኖ ሰንኮፍ ሆኖ የገዛ ሀገራቸው ላይ ጠላት ሆኖ የገዛ ሀገራቸው ላይ በሽታ ሆኖ የገዛ ሀገራቸው ላይ ጋንግሪን ሆነው ኢትዮጵያን እንዴት እንደሚያጠፋት እየተነጋገሩ ነው ከባ ነው። አሁን እነዚህ ንግግሮች የተደረጉ ነው። ምርጫ ቦርድ እየተነጋገረ ነው። ወዳሴ ግድብ ሊመረቅ ነው፣ ምናምን ምናምን። ባይዘወይ የአብይ መንግስት በጣም ፈጣን ሆኖባቸዋል። ሰሞኑን አልቻሉት፣ ፍጥነቱን መቆጣጠር አልቻሉም። ዝም ብላችሁ ፖለቲካልና ጂኦፖለቲካል ጨዋታውን እዩት። ሬድጂ ቦምብ ቡርሃንጋ ነበር። ሬድጂ ብዬ የምጠራው ቦምብ የጌታቸው ረዳና የሬድዋን ጥምረት፣ አብይ ሰራሹ ሬድጂ ቦምብ ቡራንጋ ነበር። ካብ እየተላከ መልእክት ይዞ ፖርት ሱዳን፣ ፖርት ሱዳን ነበር ጠቅላይ ሚኒስትሩ በርካታ ሀገራ ደርሶ መጥቷል። የምክክር ኮሚሽኑ በፍጥነት ስራዎችን እየሰራ ነው። ምርጫ ቦርድ ይህንን ነግሮናል። እነዛ ሴራ ጎነጎን እንፈጠንን ብለው ነበር የሚያስቡት። ወዳጅ የፍጥነት ማለት ይሄ ነው። የፍጥነትን ትክክለኛ መልክ ላሳይ ብሎ የትዝታውን ልጅ መጣ እንግዲህ አገባሽ ያለ ላይ አገባሽ ተባልሽ ሆዲያቱ ባባሽ። አለኛ ሀገር በጣም እየፈጠነ ነው የአብይ መንግስት። ወያኔ እሷ ደግሞ በመልኳ ምን እያደረገች ነው? ትግራይ 360 ዲግሪ አትከበብም። 360 ዲግሪ እንዳትከበብ በኤርትራ በኩል ክፍት አድርገነዋል እያለች ነው ኬራ ይብራይም ደግሞ በኤርትራ በኩል ቢከፈትም ባይከፈትም ያው 360 ዲግሪ ነው። ከዛ ምን ይገኛል ብላለች። ወይኔ ግፍ ሮስት ነው ያደረገቻቸው። ያስቁኛል እኮ አቤት ከወደብ እስከ እንትን የሚንቀሳቀሰው የመኪና ብዛት እንኳን ከኢትዮጵያ በኮንትሮባንድ ሸቀጥ ይሄድላቸው ይላል። ያ ፉፋ ቡቡ ዜላ ደግሞ ደሞ እዚያ አስመራ ደርሶ የመጣን ቡቡ ዜላ አለ። አቤት ብታዪው እኮ

አሁን ሸቀጡን ምኑን ምኑን ምኑን በኮንትሮባንድ ላይ አሳልጧት እኮ ነው። የትግራይ ሕዝብን ምን የተለየ ጥቅም ማስገኝታችሁለት እንደዚህ እንደምትሉ አላውቅም። እና ነኪራ ኢብራሂም አይቶት እስቲ ምን ሶስት ወደ ዛሪ ጋር አልተዘጋም ትላላችሁ። በዛ በኩል እኮ የሚገኝ ነገር የለም። በዚህ በዚህ ማዘግታችሁ ስታበቁ ደግሞ እንዲህ ትላላችሁ። እንደያ ያለች ነው ቆም ብሎ ማየት በጣም አሪፍ ነገር ነው። እነሱ ያሉበት ፍጥነትና የአብይ መንግስት እየሮጠበት ያለው ፍጥነት ለትይዮች ራሱ የሚመች አይመስልም። በጣም እየፈጠነባቸው ማቆም አልቻሉ። በቃ መቆጣጠር ያልቻሉት አይነት ፍጥነት ነው የሆነባቸው። በጣም በፍጥነት ነው የሚሄደው። በጣም ታፍ ነው ዲፕሎማሲው። በጣም ታፍ ነው እንቅስቃሴው። ትናንት የከተማ ወጥቶ የጎበኘ ነበር። ወይል እንግዲክ ወይል እንግዲክ ወይል ምን ማድረግ ይቻላል? እንግዲክ ምንም ማድረግ አይቻልም። ሰይፍዬ ብሏል ኃይሌ ገብረስላሴ እንግዲክ ሰይፍዬ የምመሰለክ ነገሩ በጣም እንትን ነው። እንደ እንደ ገብረስላሴ ገብረስላሴ ያወራለው ይሄ እንዴ ነው ያሳመል ጋር እንዳላወራ ውስብስብ ነው ነገሩና እንግዲህ ንጋታችን የቀረበ ይመስላል ነጋታችን የቀረበ ይመስላል ላይ የጦርነት ነጋሪታ ጉሰማ ምናምናም እንዳለች ነው እሷ፣ እንዳለች ነው እሷ፣ እንዳለች ነው። በእሷ ውስጥ ያላቸው ስሌት እንዳለ ነው። የኢሳያስ አፎች ምኖች ሳያስ እንደማያዋጣት ታውቃለች። ባይዞ ስታየው እንደማያዋጣት ታውቃለች። አብና የምትጋለበውም እጁን የምጥልበትም ያን ያህል ጠንክሮ አጠንክሮ የሚመታላት ኃይልም ዛትማች አይኖራትም። ወሰብሰብ ብሎ የሚልባት አሁን አብይ ቡርሃን ጋር የላከው ደብዳቤም አለ። አተኛም የአራት ኪሎ መንግስት ቤተ መንግስቱ ላይ እነ ቢልጌትን ኢትዮጵያ ታመሰግናለች ምናም ብሎ ይሸልማል። ጄለስ ቤተ መንግስቱን ከእናንትና ጋር ይወራበታል። ልዩነቱ ቪዘብል ነው፣ ቪዘብል ነው። ያው የብሽሽቅ ፖለቲካ እንዳይሆን ነው እንጂ እንበሻሸቅ ካልን እኮ በደንብ ነው የምንበሻሸቅ። በደንብ ማስለቀሻ የሚሆኑ ፖይንቶች አሉ። በደንብ ማስለቀሻ በደንብ እንባ የሚያመጡ ላይ ሚያስ ብሏችሁ ሃሳቦች አይታጡም። ግን ሆን ያደረጋል ወደስ መልጎደኒ ነው ነገሩ ትንሽ ወሰብሰብ ስለሚል ብዙ እንዳይወሳስብ እና ብዙ እክልም ችግርም እንዳይፈጥር ብለን ነው እንጂ እንትን ነው። ብቻ በኢትዮጵያ ውስጥ ታላላቅ ጅማሬዎችን የሰማ ነው እነዚህ ሁለት ዜናዎች አበይት ምስራች እና ታላቅ ጅማሬዎች ናቸው በተለይ የምርጫ ወር እንቅስቃሴ የኢትዮጵያን ምጥ የሚቀንስ የኢትዮጵያን ጠላቶች የሚያርበደብድ የኢትዮጵያን መጻይ ተስፋ ደም የሚያጸና ምክንያቱም ቶሎ ወደ ምርጫው ከተገባ ብዙ ነገሮች በተለይ የሰሜኑ በሽታ ይከስማል መሞት ያለባቸው አካላቶች እስከ መጨረሻው ይሞታሉ እኛም የምንሻገረውን ነጥብ መሻገሪያችን አይቀርም የምናልፈውን ፈተና ማለፋችን አይቀርም እክል የተባለው እክል በከፍተኛ ሁኔታ ከኢትዮጵያ ትከሻ ላይ የሚነሳበት ጊዜና ቀን ይቀርባልና ከዛ አንጻር ማየት ከዛ አንጻር መመልከት በጣም ወሳኝነት አለው ብዬ አምናለው። ኢትዮጵያ ታቸንፋለች ወይ ደግሞ ታቸንፋለቸው ፈጣሪዋም ስላለላት ማለት ነው። እና ያኛው ይሄ ከኤትኒክ ፌዴራሊዝም ጋር ምናምን ጋር የተያያዘው ጅማሩ ይበል የሚያሰኝ ነው። ቢሮክራት እያበዛን ሌባ ከመፈልፈል ይሻላል። አትሊስት እና ጂኦግራፊካሊ እንትን ብሎ ወደ አንድነት ወጥቶ እንትን ማለቱ ጥሩ ነው። በዛ ውስጥ እንግዲህ ተደባድበን እንዳናልቁ በጣም ስጋት አለኝ። እኔ ምረቱን ይላክልን ነው የሚባለው። መቼስ ምን አይነት ሜንታሊቲ እንደገነባን አላውቅም ግን ከቢድ ዩ በጣም ከቢድ ዩ እሱን ማየት እና እሱን መመልከት እሱን መመርመር አስፈላጊነት አለው ብዬ አምናለው። እንደዛ ነው ብቻ ግን ለእኛ ይሄ የምስራች ነው። ለዚህ የምስራች ነው ስንታገል የኖርነው የሚሉ ሰዎች ን ደዴ አሁን ምን እያደረጉ እንደሆነ እነሱ ያውቃሉ ምን እያደረጋችሁ ነው ብለን አንጠይቃቸውም ምን አደከመን እኛ መተው ነው ከነሱ ጋር ምን ትግል አስገጠመን ኢትዮጵያ ትሰራለች ወደ መወሰላለች በየቀኑ በየዕለቱ አዳዲስ ያልተጠበቁ እውነቶችን የሚያስተናግደው ኢትዮጵያ ፖለቲካ የቱ ጋ ያቆማል የሚለውን ሁላችንም አብረን የምናየውና አብረን የምንመለከተው ነው የሚሆነው እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ ሁሉም ጥሩ ይሆናል። እኔና የናንተ ሀገር እንደልማዷ ታሸንፋለች። ዮሀንስ ኮርነር ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ ቤዳችን ታዳሚዎች ቸር ቆዩን፣ የነገሰ ይበለን።